መድኃኒተ ኩሉ ዓለም እስመኮንኪ አንቲ የዓለም መድኃኒት ሆነሻል። በስመ አብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክስያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። ወርኃ ጽጌ፣ ዘመነ ጽጌ እንግዲህ ያው ወደ መጨረሻ ላይ ደርሰናል። እንደ ዕለተ ሰንበት ጥር 30 ውድ የሁድን አምስት ጽጌዎች ነበሩ የ2018 ዓ ም በሁለት በዘጠኝ በአስራ ስድስት በሀያ ሶስት በሰላሳ እነዚህ አምስት ረተሰንበትን ሰንበትን ጽጌን በልዩ ሁኔታ አክብረናል። በእውነት አዎ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ቤተክርስቲያናችን ከስደት ህዝባችን ከስደት ቤተክርስቲያናችን ከጥፋት ከሞት እግዚአብሔር የሚመናንን ፍልሰትና ሞት ያስወግድልን። መዳን ያለም ጥሩ የጽጌ ወቅትና የሰንበት ወቅት አገልግሎት አሳልፈናል። ዛሬ ጥቅምት አንድ ቀን እንደተሰኑ እንገናኛ ተገናኝተናል። የሚቀረን አሁን አንድ አምስት ቀን ነው። እንደ ሰንበት የሰነትን አገልግሎት አጠናቀናል። እንደ ጽየ ዘመነ ጽየ ግን አርባ ቀን ነውና አምስት ቀን ይቀራል ማለት ነው። ምክንያቱም መስከረም 26 ስለገባ ከመስከረም 5 አለ ከህዳር አምስት አለ 10 ጥቅምት 30 አጠቃላይ 40 ቀን ምን ነው ወደዚህ ነው ማለት ነው። ዛሬ ግን አሁን እንነጋገረው ሚብሩት ወቅድስቲ እቲ ሰዓተ ተስብታና ዘጸገ የተኪባቲ አዎ ቅድስት ሃና አንቺን የፀነሰችባት ዕለትና ቀን እንዴት የተባረከች እንዴት የተቀደሰች ናት፣ ይለናል ደራሲው አባጽዬ ድንግል ሚ አው እንዴት ቡርክት ቅድስት ናት። ቅድስትም ቡርክትም ናት። ሀና እመቤታችን ድንግል ማርያምን የፀነሰችባት ዕለት ግንቦት አንድ ቀን ግንቦት አንድ ቀን በብስራተ መላክ በእንባ በልመና አዎ ስማኒ እግዚኦ ጸሎትየ ጸሎትየ ስማይ ወይብጻሕ ቅድሜከ ገአርየ ልቅሶየ ወዳንተ ይድረስ አዎ እነሆ ስማኝ እግዚኦ ጸሎቴ ጸሎቴን ስማኝ። አዎ ልመናዬን ስማኝ። ወይብጻ ቅድሜ ከገዓሪ ልቅሶዬ ጩኸቴ ወደ አንተ ይድረስ። ወይ ትመይጥ ገጸከ እምኔ ፊትህን ከኔ አትመልስ። በለተ ምንዳቤ አጽመዝ ነካሃቤ በችግር ጊዜ ጆሮህ እኔን ይስማ አይኖችህ እኔን ይመልከቱ። ወይብፃ ቅድሜ ከጋአሬ አው ልቅሶዬ ጩኸቴ ወዳንተ ይድረስ። ወይ ተሜጥ ገጸ ከእምኔ ፊትህን ከኔ አትመልስ። አው ልበ አምላክ ዳዊት ይንተናግሯልና አናና ኢያቄም ይህን ጸሎት ነው ያቀረቡት። ወደ ቤተ ክርስቲያን ሄደው ወደ መሰዊያው ሄደው ያው መልካም ልጅ ወንድም ቢሆን ላንተ፣ ሴትም ብትሆን ላንተ እንሰጣለንና ስጠን፣ ሰጭነ ትችላለህ። ይክል ኩሎ አልቦ ዘይሰአኖ አለ ቅዱስ ያሬድ። ይሰጣል፣ ሁሉን ይችላል። ለእግዚአብሔር የሚሳነው የለም፣ የሚሳነው የለም፣ እግዚአብሔር የሚሳነው የለም። መድኃኒተ ዓለም አማኑኤል የሚሳነው የለም። ይሰጣል፣ ይችላል። አዎ ልጅን ይሰጣል፣ ሀብትን ይሰጣል፣ እድሜ ይሰጣል። አዎ ማስተዋል ይሰጣል፣ ፍቅር ይሰጣል፣ ሰላም ይሰጣል፣ ሁሉን ይሰጣል፣ መልካም አስተሳሰብ ይሰጣል። እግዚአብሔር ወደሚችለውና ወደሚቻለው ወደ እግዚአብሔር ለመኑ ግን ወት አንድ ቀን እመቤታችን ተጸነሰች። አባጽ ድንግል ምናለ ሚቡርት ወቅደስቲ ኢቲ አዎ ሰአተ ትብሴ ትሃና ዘጸገ የተኪባቲ እመቤታችንን የጸነሰችባት እለት ያችለት እንዴት የተባረከች ናት። አዎ እንዴት የተቀደሰሽ ናት፣ ይልና እነሆ አዎ፣ ወፈረ የኪ ለህይወት እያቄ መዋቲ እያቄ ማላፊ ነው አዎ፣ እነሆ ለህይወት አዎ ዓለሙን ለማዳን እግዚአብሔር ያዘጋጀሽ ቅድመ ዓለም ይላል። በታምረ ማርያም በአምላክ ልና ትታሰብ የነበረ እንደገና ድረ ዓለም ዓለምን ሲፈጥር ደግሞ ታቦት ዘዶር እንተ ይእቲ እግዝእትነ ማርያም በስላሴ ነጸብራቅ ስዕል ያስቀመጣት፣ ይልቁንም ደግሞ አማናዊቷ ወላዲት አምላክ መቤታችን ግንቦት አንድ ቀን በተጸነሰሽ ጊዜ፣ አዎ እነሆ ዓለም ድኖአልና ይልቁንም ደግሞ ሰላሙን ፍቅሩን አግኝቷልና የተቀደሰች ቀን አንቺ የተገኘሽባት፣ የነቢያት ትንቢት፣ የነቢያት ሱባዬ፣ የነቢያት እንባ፣ የነቢያት ልቅሶ፣ አዎ የነቢያት ሞሙ እናታቸው፣ የሐዋርያት አዛኛቸው፣ የነቢያት እህታቸው፣ የሐዋርያት እናታቸው፣ የመላእክት እህታቸው የሆነች መቤታችን የተጸነሰችባት እለት እንዴት ግሩም ናት! እንዴት ድንቅ ናት! እንዴት እጽው ናት! ሚመጠን ግርም ትዛቲ ይላል እነሆ ው መንፈስ ቅዱስ የወረደባት አንድም የሚወርድባት እቺ ጊዜ ምን ድንቅናት ምን እጹብናት ይላል ስለዚህ መቤታችን የተፀነሰችባት ቀን ምን ድንቅናት የተወለደችባት ቀን ምን ድንቅናት ይልና ነሐሴ የሰባት ቀን ተፀነሰች እች ቀን ምን ግሩምናት ምን ድንቅናት ግንቦት አንድ ቀን ተወለደች ው በዚህ ሰላሳ ሶስት በዓላት አሏት አንድ ባህታዊ ከሰላሳ ሶስቱ እንደው ከፋርግሽ የምትወጁ ሁሉም የአንቺ በዓላት ናቸው። ግን እንደው መቼም ሁሉም አንድ እይታ አይኖራቸውምና የትኛውን ታበልጫለች ብሎ ሲጠይቃት ከጨለማ ወደ ብርሃን ከጠባቡ ደረት ወደ ሰፊው ዓለም የመጣሁበትና የተወለድኩበት ቀኔን ልደቴን እወዳለሁ ብላ ግንቦት አንድ ቀን ልደቷን እንደምትወድ ለባህታዊ ነግረዋለች። ለዚህም ነው ወር በገባ በአንድ ልደታ ለማርያም እንላለን። እመቤታችን የተወለደችበት ቀን ማለታችን ነው። ለዚህ ነው ወፈሬክ ለህይወት እያቄም መዋቴ እያቄም ለምኖ ለአልቅሶ ከካህና ጋር ያገኝሽ። ይልቁንም ለህይወት ህይወትን እንድታሰጭ ያፈራሽ የእሱ የእርባ ፍሬ፣ የእሱ የበረከት ፍሬ፣ የእሱ የልመና ፍሬ። እመቤታችን አንቺ የተጸነሽባት ቀን አንድም አንቺ የተወለድሽባት ቀን ምን ግሩም ናት፣ ምን ድንቅ ናት፣ ምን እጹም ናት ነው የሚለው ይቀጥልና፣ ሴብ ተአምረኪ ርግቤ እህቴ አንዲቷ ርግብ ተአምርሽን አመሰግናለሁ። የመቤታችን ተአምር ምንድን ነው? ቃልን ጸንሳ ቃልን መውለዷ፣ አምላክን ጸንሳ አምላክን መውለዷ፣ አምላክን የድንግልና ጡቷን ማጥባቷ ተአምር ማለት ነው። አንደኛ ቃል በባሕ ጸነ ድንግል ማርያም በብስራተ መልአክ ሲፀነስ መለኮት መጥቶ ከስጋዋ ስጋ ከደማ ደም፣ ከነፍሷ ነፍስ ሲዋሃድ አምላክ ወሰብ ሰው አምላክ ሲሆን ይልቁንም ደግሞ አምላክ ሆኖ ሳለ ሰው ሰው ነው ስንለው አምላክ ቤተልሔም ተወለደ ስንለው፣ ቀራንዮ ደግሞ ተንጠልጥሎ ተሰቅሎ ዓለሙን ያዳነ አምላክ። አዎ ይህንን መውለዷ ነው ተአምር ማለት። በድንግልና ፀንሳ ቅድመ ፀኒስ ድኅረ ፀኒስ ቅድመ ወሊት ድኅረ ወሊት ንጽት በድንግልና። ምናልባት ሙስና ጥፋት ምንም ሕጸጽ የሌለባት እናት አልብኪ ነውር ወይም እንትኒ በላይ ሌኪ መኃልየ መኃልይ ምዕራፍ አራት ላይ ሰሎሞን ነውር የለብሽም ወይም እንትን በአንቺ ላይ ምንም ነቀፌታ የለም። ፀይም ሊባኖስ ስለ ህይወት መልካማ ሙሽራ ከሊባኖስ ላይ በሊባኖስ ግንቦት አንድ ቀን ተወለጂ። አዎ በድንግልናሽ በንጽህናሽ በእናትነትሽ የአምላክናት በመሆንሽ ምንም ጉድለት የሌለብሽ እናት አዎ ነይ እያለ ይናገራት ነበር እና ብታምረቂ፣ ማለት በድንግልና ፀንሰሽ በድንግልና መውለድሽ፣ የድንግልና ጡቶችሽን ለአምላክ ማጥባትሽ፣ ይልቁንም በጀራሽ ተሸክመሽ አዝለሽ መንከራተትሽ፣ ይልቁንም ሶስት ዓመት ከስድስት ወር ዓለምን በመዳፉ የያዘውን አምላክ ይዘሽ በስደት መኖረች ይገርማል። እነሆ ዓለም ሁሉ ህዙ ስተዲሆ በከመ አርአዮ ለጴጥሮስ ለጴጥሮስ እንዳሳየው ሁሉ በመዳፉ ነው ያለው ሁሉም በመዳፉ የያዘ አምላክ በሄሮስ ተሰዶ ሲንከራተት እንመለከታለን እኮ ማንወርም፣ ዓለም አንወርም። አዎ መግደልም ማዳንም የእሱ የባሕሪ ሆኖ ሳለ በሄሮድስ ምክንያት ተሰዶ መንከራተቱን ቅዱሳት መጻሕፍት በአባቶቻችን እየተጻፉና እየተመሰከሩ የምናያቸው ይናገራሉ ማለት ነው። ስለዚህ እስየብታ መለክ ርግቤሃቲ አንዲት አቲ ሄት ለእማ ለእናቷ አንዲት ናት። ወሪት ሄት ለእንተወለደታ ለወለደቻትም የተመረጠች ናት። አቲቲ አዎ፣ ርግብ የተባለች መሬታችን የዋህ አዎ፣ ርግብ ዘንዶ ይውጠኛል ሳት ያይቀበቃት በመከራው ዘመን ከዘንዶ አፍ ውስጥ ሆና እንቁላሏን ትጥል ነበረ። እመቤታችንም ደግሞ መለኮት እሳትን አዎ ገጹ እሳት፣ ክዳኑ እሳት፣ ሁለመናው እሳት ሆኖ እፎን ያቂ እንዴት አላቃጠላትም ይላል አባ ሕርያቆስ መቅደስ ላይ። አዎ ስለዚህ ርግብ ቢሃሞት እና ሌዋታን የተባሉ ዓለምን አቅፈው የያዙ ዘንዶች እነዚህ ውስጥ እየገባች እንቁላሏን ስትጥድ ይበላኛሉ፣ አንድም ይበሉኛል አላለች። መሬታችን ደግሞ መለኮትን ፀንሳ ስትወልደው እነሆ አዎ አላቃጠላትም። የማክሰኞ ውዳሴ ማርያም እንደገና ደግሞ ዘፀአት ምዕራፍ 3 ቁጥር 6 ላይ አንቲዩት ዘር የሙሴ በነደ እሳት ጸጳጦስ እንተባ አማን ሙሴ ያያት ቅጠልና እሳት፣ እሳት የተባለ መለኮት፣ ቅጠል የተባለች መቤታችን። እሳቱ ቅጠሉን አላቃጠለውም፣ ቅጠሉ እሳቱን አላጠፋውም። መለኮት በድንግል ማርያም ሲጸነስ ድንግል ማርያም ምንም አልሆነችም። ይልቁንም ፊቷ ይበራና ከመልክ ላይ መልክ፣ ከብርሃን ላይ ብርሃን ጨምራ ነበረ፣ ከክብር ላይ ክብር፣ ከንጽና ላይ ንጽና፣ ከድንግልና ላይ ድንግልና፣ በድንግልና ጸንሳ በድንግልና መውለድ 44 ላይ ምንድን ነው ወደ ወደ ምስራቅ ዙራ ለኝ ይላል። ሄድኩኝ አለ። በምስራቅ በኩል ተመልከታለ። ስመለከት የተዘጋ በር አየሁኝ አለ። ሕዝቅኤል ነቢይ ኮነ ስማ ምስክር ሆነ ማለት ነው። ነቢይ የተባለ ሕዝቅኤል ኮነ ስማ በእንቲሃ ወይ ቤት ስለ ድንግል ማርያም ሲመሰክር እንዲህ ብሎ መሰከረ። አረ እኩ ተ በምስራ በምስራቅ በኩል በራየው እህቱም በአብይ በፍጹም በከፍታ የተዘጋ ነው አለ። መንክር ማኅተም የታተመ ነው አለ በሚያስደንቅ ነገር አለ። አልቦ ዘ ዋዘን በለ እግዚ ሀያላን ውስታ ወፃ፣ እንሆ ከእግዚ ሀያላን ከተባለ ከአምላክ በስተቀር የገባም የወጣም የለም ይላል። ስለዚህ ቡሃ ማለት ተጸነሰ ማለት ነው። ወጣ ማለት ተወለደ ማለት ነው። ተዘግቶ ይኖራል ማለት ደግሞ ድንግልናዋ ተጠብቆ ይኖራል፣ ንጽህናዋ፣ ቅድስናዋ ተጠብቆ ይኖራል የሚለው ተአምር፣ ማለት ይሄ ነው ማለት ነው። የእመቤታችን ተአምር ማለት አምላክን ጸንሳ አምላክን ወልዳ በድንግልና የድንግልና ጡቶቿን ማጥባቷ። አይኗ ድንግል ነው፣ አምላክን ነው ያየችው። ጆሮዋ ድንግል ነው፣ የቅዱስ ገብርኤልን ንግግር ነው የሰማችው። እጇ ድንግል ነው፣ መድኃኔ ዓለምን የታቀፈው። እግሯ ድንግል ነው፣ ወደ ገነት ነው የሄደው ወደ ቤተክርስቲያን ወደ ቤተ መቅደስ ነው የሄደው። ስለዚህ የእመቤታችን ተአምር ይሄ ነው። ተአምረ ኢየሱስ ስንል ደግሞ ከቃል ከድንግል ማርያም ተጸንሶ ከድንግል ማርያም መወለዱና ው አምላክ በማይጸነ ድንግል ማርያም መወለዱን የሱ ተአምር ምንድን ነው? ሊቁ እንደተናገረው ድንግል ፈጣሪዋን ወለደችው። እሱም ደግሞ የፈጠረውን ፍጥረት ሳይንቅ በአስራ አምስት ዓመት የዕድሜ ባለጸጋ በሆነችው በድንግል ማርያም ተወልዱ ወስዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የድንግልና ጡቶቿን ጠብቶ እሱ ልጅ እሷ እማ አንቲ ሙለ ብርሃን እሱ ብርሃን እሷ የብርሃን እናት እንድትባል ያደረገ እሱ ስለሆነ ታምረ ኢየሱስ የተባለ ይህ ነው። ብዙ ታምር አለ፣ ግን ትልቁ የመጀመሪያው ታምር የሚባለው ይሄ ነው ማለት ነው። ስለዚህ ቀጥልና ሴብ ታምረ ኪርግቤ አቲ፣ አንዲቱ አንዷ ርግብ አንቺ፣ የአንቺን ታምር አመሰግናል፣ አደንቃለሁ፣ ከፍ ከፍ አደርጋለሁ ካለ በኋላ መድኃኒተ ኩሉ ዓለምስ መኮንኪ አንቲ የዓለም መድኃኒት አንቺ ሁነሻልና፣ ምን ማለት ነው? መሬት ላይ እጽዋት በቅለዋል። እጽዋቱ ለምግባችን፣ እጽዋቱ ለልብሳችን፣ እጽዋቱ ለመድኃኒታችን እንደሆኑ አንቺ መድኃኒ ዓለም ተወልዶ የዓለም መድኃኒት አዎ፣ ተፈጸመ ተስፋ አበው በማርያም ድንግል ወበቀራኒው ተተክለ መድኃኒት መስቀል። የአበው ተስፋና ትንቢት በመሬታችን ተፈጸመ። ለዛውም መድኃኒ ዓለም በቀራኒው ተሰቅሎ ዓለምን አዳነ። ስለዚህ መድኃኒተ ሁሉ ዓለም ያልኩ አንቺ የዓለም መድኃኒትን ወልደሽ የተገኘሽ እመቤታችን፣ የዓለም መድኃኒት አንቺን አድርጓልና ታምርሽን አመሰግናለሁ የሚለውን ይተረጉማል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የዓለም መድኃኒት እዚህ ሰላሙ ላይ ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም ከአንቺ በተገኘው በመድኃኔ ዓለም ብኪ ድኅነ ዓለም፣ በአንቺ አንቺ በተገኘ አንቺ በተወለደ በመድኃኔ ዓለም ዳነ። ወወልድች የስኳነ ሰላም፣ በልጅሽም ደግሞ ሰላም ተገኘ፣ ሰላም ተገኘ ይላል። በእውነት የሀገራችን ሰላም እግዚአብሔር ይመልስልን ይላል። ሌላውም ተአምረ ትፍሲት ማርያም ይላል። አሁን ስለ ተአምር ስናገር ጽጌተር ለው ፍግአ ተአምረ ትፍሲት የደስታ ተአምር የሆንሽ ማርያም ወይም ደግሞ የአበባ ተርላ ደስታ። አዎ መፍካት። አዎ የዚያ ልዩ ማዕዛ የሆንሽ መቤታችን ወይ ይልና፣ ማዛ ሰብሃተኪ ምድረ ወሰማያ ተመላ። አዎ ማዛ፣ የምስጋና ማዛሽ በምድርም በሰማይ መላ። ምን ማለት ነው? በሰማይ በመላእክት፣ በምድር በደቂቀ አዳም። በሰማይ በእየወር በእረር በመላእክት ከተማ፣ በምድር በመቅደሱ ቅዳሴው፣ በመቅደስቱ ሰዓታቱ፣ በማህሌቱ ሰማተ። በሰማይ በመላእክት አገልግሎት፣ በምድር በሰዎች አገልግሎት። በሰማይ በሊቃውንት በካህናት አገልግሎት፣ በምድር በካህናት በምእመናን፣ በወጣቶች፣ በሕፃናት፣ ባረጋውያን አዎ መዐዛ ስባተኪ ምድረ ሰማያተ መላ፣ ሰማያትን ምድርን መላ፣ አንድም ምድርን ሰማይን የምስጋና መአዛሽ መላ ይላል። ክብርና ምስጋና ለአምላካችን። መዐዛ አፉሃ ከመ ኮል የሚለው ኮ ው እንደ ኮል እንደዚያ፣ የአንደበቷ ምስጋና ይልቁንም ደግሞ በሊቃውንት የሚመሰግን የሷ ምስጋና። መዐዛ ስባተኪ የምስጋናሽ መዐዛ ምድርንም ሰማይንም መላ ከክብርና ምስጋና ለሰማ ይሁን። ይህን ይልና በማህሌተ ፍቅርኪ እማ አቅንትን ጽና። የሚገርም ነገር እነሆ በማህሌተ ፍቅርኪ፣ በፍቅርሽ ማህሌት ጸንቼ ቁሜ እንድኖር አቅንትን ጽና የሚያጸናውን ቀበቶ ወይም ደግሞ ወገን መታጠቂያ፣ ይልቁንም ደግሞ ጽንአትን አድኝ በማህሌተ ፍቅርኪ በፍቅርሽ ማህሌት በምስጋናሽ ማህሌት አዎ ጸንቼ እንድንወር ። ዛሬ ብዙዎች መርጌታ ነበርኩኝ ይላል። ዛሬ ስማ፣ ቄስ ነበርኩኝ ይላል፣ ዲያቆን ነበርኩኝ ይላል፣ ሰባኪ ነበርኩኝ ይላል። ነገር ግን አሁን ወጥቻለሁ፣ ሌላ ውስጥ ሆኛለሁ። አዎ ከቤተ ክርስቲያን ወጠህ፣ ከበረት ወጠህ፣ ጫካ ላይ ወርቀሃል። ሌላ ቋንቋ የለውም። ስለዚህ እነሆ መሐዛ ስብአተ የምስጋናሽ መዓዛ ይላል ይናገራል ማለት ነው። ይህን ይልና በመሃሊክ ነስ ዘሙ የሚገርመው ነገር በመሃሊክ ነስ ዘሙ በምስጋናሽ አሸናፊ በሆነው አሸናፊ ሆኖ በሚኖረው መጽሐፈ ብርሃናዊ መና ውሃ ብርሃን የሆነ መጽሐፍ አዎ እንደገና ደግሞ ህዊ የሆነ መና በመሐደይኪ በአገልግሎትሽ በምስጋናሽ አቅንትን ጽና ጽናቱን ስጭኝ ይልና ቅዱሱ አባጽየ ድንግል፣ ስለ ድንግል ማርያም ደህና አድርጎ ይናገራል። ጤናዋን ታምልክ የሶበይ ይነፎ ነፋሳት፣ ነፋሳት ሲነፍሱ ተአምርሽ ሸተተኝ። አዎ ድንግልናሽ፣ ንጽህናሽ፣ ቅድስናሽ፣ እናትነትሽ አው ሶጢ ነፎ ነፋሳት በነፈሱ ጊዜ አሁ መዓዛሽ መጣ፣ እናትሽነትሽ መጣ፣ ድንግልናሽ መጣይና ከመጽና ገነት ዘይጼኑ ህምሩቅ ፍኖት እንደ ገነት አበባዎችና አው ጽጌ ያት ከመፄና ገነት ሁ እንደ ገነት ከሩቅ የሚሸተውና የሚታየውና የሚታመነው እነሆናትነትች ከመፄና ገነት ማአዛ ፏዋት ማርያም ወጽየ መንግሥት ቡርክት ማአዛፏዋት ማርያም የሶሎሞን የጽየ መንግሥት የቅዱሳን መአዛ ጽጌ ጽጌ ዘሰሎሞን ወዳዊት የዳዊት እና የሰሎሞን ጽጌ አበባ፣ ጽጌ አሮን ዘክህነት የአሮን የክህነቱ አበባ አንቺነሽና ተአምርሽ በሩቅ አዎ መሰጠኝ ተአምርሽ በሩቅ ሳበኝ እያለ ሲናገር እንመለከታለንና ምሪታችን ድንግል ማርያም በእውነት ስደቷን አይተን ሚጠቱ አንድና እያደረገ እግዚአብሔር አምላክ ክብርና ምስጋና ለስሙ ይሁን። አንድ ናገርና እንጨርስ። አርምሞትኪ ማርያም አለፈ ማንክሮ፣ እመቤቴ ሆይ ዝምታሽ ከማድነቅ በላይ በዛ። እመቤቴ ሆይ ዝምታሽ አዎ ዮሳስ ያስደነግጥሽ፣ እንደገና ደግሞ ልብስሽ ሲወሰድ፣ እንደገና ደግሞ ወንበሪዎች ልጅሽን ሲያዩብሽ፣ እንደገና ደግሞ እነሆ ልጅሽ በወደቀ ጊዜ መራብሽ፣ መጠማትሽ፣ መንገራተትሽ፣ ማልቀስሽ፣ ማዘንሽ በዚህ ሁሉ ዝምታሽ በዛ። እስከ ንሬ ሕዝበኪ ለተአምርኪ ግብሮ። አዎ እነሆ የተአምርሽን ስራ እኛ ህዝቦችሽ እስከምናይ ድረስ አዎ። አርምሞትኪ ዝምታሽ ከአንክሮ ከማድነቅና ከመደነቅ በላይ በዛ። ገነትክ ተዝጊ ሰላም ወተፋቅሮ። እነሆ ሰላምና ፍቅርን በገነት ታበቢት ሰጭነት አፈሪ ዘንድ እለያ ማስኑ ለአፀደ ወይን ወፍሮ። እነሆ የወይናችንን አዎ አትክልት የሚያጠፉና የሚያስተናክሉ ቆና ጽለ ንዑሳነ አፍጥኒ አስግሮ ቁንፅር ሄሮድስንና ይሁዳንና ይሁዳን ና አይሁድን ሰይጣንን አስወግጅልን ብሎ አባጽዬ ድንግል ለመሬታችን ለድንግል ማርያም የመጨረሻ ምስጋናውን ሲያቀርብላት እንመለከታለን። አው አርመ ሞተኪ ማርያም ሀለፈ እማን ክሮ አው ከአቅም ከመጠን በላይ በዛ አው ከመጠን በላይ በዛ ይላል። ወደ መጨረሻው ስነድ ሀይብረ ሀመል ሚል ቀይ ወጻዴ ዳራ ያኮሰኮስ ዘብሩ ተአምረኪ ንጹህ በአምሳለ ወርቅ ግቡር ተፈጸ መናሁ ማይድ የተጽየ ስሙር አስምኪ ቦቱ ንግሥተ ሰማያት ምድር ከበስንኪ ያስምክ ፍኩር ይህን በቀደም ተነጋግረነዋል። አሁን የመጨረሻው አንድ ላይ ሆነን የምንናገሩ መኑ ጠቢብ እንበለጽየ ጊዜ አምርጥሙ ይዩቃል አሁ ማነው ነው ጥበበኛ ማን ነው አዋቂ፣ ማን ነው ምሁር እንበለጽየ ከድጅሽ ከጽጌ ከተባለ ከመድኃኔዓለም ከአንቺ ከንጽናሽ ከቅድስናሽ ውጭ መኑ ጠቢብ እንበለጽጌ ጽጌኪ ዘያምር ጠይቆ ጠይቆ የሚያውቅ ማን ነው? አዎ ከዋክብተ ሰማይ ሆልቆ ህፃ ባሕር ድቁቀ፣ የባሕርን ደቃቅነት የሰማይ ከዋክብትን ብዛት ጠይቆ የሚያውቅ ጥበበኛ፣ ቆጥሮ የሚያውቅ አዋቂ

አው ቅዱስ የፍሬም ምስጋናዋ እንደ ሰማይ ከዋክብት እንደ ምድራሻዋ ቢበዛልኝ አባህር ያቆስም እንደዚሁ እንደተመኙት ከመመኘት ውጭ ቆጥሮ የሚያቅ ያንች ምስጋና ድንግልናሽን፣ ንጽህናሽን፣ ቅድስናሽን፣ ተአምርሽን ማን ያውቃል? እስመ ንቅ ልፈጽሞ ተአምረኪ ጥንቁቀ ተአምርሽን ከንጽህናሽ ከቅድስናሽ ጀምሮ ያለውን የተሰጠሽን ንጽህና፣ ቅድስና ተአምር አሁ ጠንቅቆ የሚያክ ማንም እስሜንርቅ ንፈጽሞ ፈጽመን ማወቅ አንችልምና መጠየቅም አንችልምና ናርምም ስብሀተኪ ነጊረነ ሕቀ እነሆ ምስጋናሽን ተናግረን ዝም እንበል፣ ምስጋናሽን ተናግረን ዝም እንበል ይልና እዚህ ማክሰኞ ወዳሴ ማርያም ቅዱስ ኤፍሬም ደግሞ እበያ ለድንግል እይትካሀል ለተነግሮ፣ የመቤታችን ልልናዋ ንጽህናዋ፣ ቅድስናዋ አዎ፣ ለተነግሮ ለመነገር፣ ለመመስከርና ለመናገር አይቻልም፣ እስመ እግዚአብሔር አምላክ መርጧታልና። አዎ፣ እበያ ለድንግል እይትካሀል ለተነግሮ፣ የድንግል ማርያም ልልናዋ፣ ክብሯ፣ ቅድስናዋ ለመነገር አይቻልም። እስመ እግዚአብሔር አምላክ መርጧታልና ያ ንድንግድ እዩ ትካል ተነግሮ እስመ እግዚአብሔር ማፃውካ ደረላዕል ያ በእሷ ላይ መጥ አደረ ዘየሐድር ውስተ ብርሃን በብርሃን የሚኖር ሀበ አልቦ ዘይቀርቦ ማንም ሊቀርቦ በማይችልና በማይገባ ውስጥ የሚኖር አምላክ አዎ መፅካ ደላ ሊሃ ዘሃድር ውስተ ብርሃን ሀበ አልቦ ዘይቀርቦ ተጸውረ በከርሳት ተሳተውራ ዘጠኝ ወር ከአምስት ቀን በፋይፃርዋ ተጸነሰ ይልና ኣብ እበያለ ድንግል ካላስረጉ የድንግል ማርያም ክብሯና እናልድና ማንም ተናግሮት አዎ አያውቅም። ሊናገረው አይችልም። አዎ ሊመሰክርና ከፍ ከፍ ሊያደርግና ሊያደንቅ ይችላል። ቆጥሮ ግን ማወቅ ናርምም ማተኪ ነጊረን ከምስጋናሽን ተናግረን አዎ ዝምንበል እስመይንክ ልፈጽሞ ታምረኪ ጥንቁቀ ጥንቅቃ አድርጎ እግዚአብሔር የሰጠሽን ተአምር መናገር ስለማንችል ስብሃተ ነጊር ናርምም ስብሃተኪ ነጊረህቀ ምስጋናሽን፣ ተአምርሽን፣ ልደናሽን፣ ቅድስናሽን ተናግረን ዝም እንበል ይላል። ስብሐት ወልድ ወለወልድ ክቶ ወለመንፈስ ቅዱስ ሰላም ዛ አካቤ ንፈጽሞቶ ለተአምርኪ ድንግል ለለ ጊዜ ወጠን ኳንቦቶ ወለልቡን ጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይድረሰው። ገብረ መስቀል ሚዲያ ነው። ሰብስክራይ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። የጅማሬም የፍጻሜን ባለቤት እግዚአብሔር አነሳስቶ ወርኃ ጽጌን አስጀምሮናል። አስጀምሮ ደግሞ እንዲያስፈጽመን መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይ፣ ላይክ፣ ሸር አድርጉ። እንማመር ፎሎ አትርሱ። መልካም የልደታ በዓል ይሆንላችሁ።